ሰላም ጤና ስጥልን። የተከበራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር አብራችሁ ቆይታ አድርገው፣ በተለይም ደረጃ ነኝ አብራችሁ ቆዩ። የኢትዮጵያ የሃይማኖት ተቋማት ጉባኤ የሎጎ ለውጥ አደረገ። የኢትዮጵያ የሃይማኖት ተቋማት ጉባኤ ላለፉት 14 ዓመታት በዜጎች መካከል ለዘመናት የዘለቀውን የአብሮነትና የሰላም መስተጋብር ለማጠናከርና ይበልጥ ለማጎልበት ታሳቢ ያደረጉ በርካታ የሰላም ግንባታ ስራዎችን መስራቱ እንዲሁም በማህበራዊ ጉዳዮች ላይ የበኩሉን ኃላፊነት ሲወጣ መቆየቱ ይታወቃል። ጉባኤ አሁን የደረሰበትን የእድገት ደረጃ የአባል የሃይማኖት ተቋማትን ፍላጎት እና ሀገራዊን ሁኔታ በማገናዘብ ለሶስተኛ ጊዜ በጥናት የተደገፈ የመተዳደሪያ ደንብ ማሻሻያ አድርጓል። በዚህ መሰረት በመተዳደሪያ ደንቡ ውስጥ የተሻሻሉትን የጉባኤውን ሎጎ ጨምሮ ራእይ፣ ተልእኮ፣ አላማ፣ አባላት፣ እሴቶችና ሌሎች ተያዥ ጉዳዮችን ለእይታ እንደሚበቃም አስታውቋል። መረጃውን ከኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ያገኘ ነው። የመሰረተ ክርስቶስ ቤተ ክርስቲያን በሰባት ማረሚያ ቤቶች ለሚገኙ የህግ ታራሚዎች ሰብአዊ ድጋፍ አደረገች። ከሚያዚያ 29 እስከ ግንቦት 2 2017 ዓ ም ጀምሮ የመሰረተ ክርስቶስ ቤተ ክርስቲያን በቡታጅራ፣ ወራቤ፣ ዱራሜ ሀላባ፣ ወላይታ ሶዶ፣ ሆሳናና፣ አዳማ ማረሚያ ቤቶች በመንቀሳቀስ 8000 የልብስ ሳሙና 852 የንጽህና መጠበቂያና ና 426 የጸጉር ቅባት ድጋፍ አድርጋለች። በተጨማሪም በማረሚያ ቤቶች ለሚገኙ 110 የታራሚ ልጆች አዳዲስ አልባሳት ለ455 ጠያቂ ዘመድ ለሌላቸው የእድሜ ልክ እስረኞችና የጤና ችግር ላለባቸው ታራሚዎች ለእያንዳንዳቸው የገንዘብና ሳሙና ድጋፍ የተደረገ ሲሆን እንዲሁም ለሆሳና ማረሚያ ቤት አንድ ዘመናዊ የልብስ ስፌት ማሽን እና ከላይ ለተጠቀሱት ሁሉም ማረሚያ ቤት 128 ደርዘን ደብተር እና እስክሪፕቶ ድጋፍ አድርጋለች። የመሰረተ ክርስቶስ ቤተ ክርስቲያን በመላው ሀገሪቷ በሚገኙ ከ60 በሚበልጡ ማረሚያ ቤቶች ውስጥ ላለፉት 29 ዓመታት ተመሳሳይ ድጋፍ ስታደርግ መቆየቷ የሚታወስ መሆኑን በማህበራዊ ትስሯ ላይ ገልጻለች። በኢትዮጵያ አምሎ ወንጌል ቤተክርስቲያን በደቡብ ምራብ አዲስ አበባና አካባቢዊ ክልል የወጣት መሪ ስልጠና ተሰጠ። በኢትዮጵያ አምሎ ወንጌል ቤተክርስቲያን በደቡ ምራብ አዲስ አበባ ክልል በክልሉ ጽፈት ግቢ ውስጥ ለአራተኛ ዙር የተተኪ ወጣቶች መሪ ስልጠና ተሰጥቷል። ከግንቦት ሁለት እስከ 3 ስት ቀኑ 2017 ዓ ም ከአጥቢያዎች ለተውጣጡ ስድስት የወጣት መሪዎች በዚህ መርሃግብር ላይ ተገኝተዋል። ፓስተር ወንደ ፍራው አዲሱ እቅበተ እምነት በሚል ርዕስ ስልጠናው ተሰጥተዋል። በመጋቢ ዮሐንስ አፈወርቅ ወቅታዊ ወጣቶች ተግዳሮት በሚል ርዕስ እንዲሁም ስልጠናው ተሰጥተዋል። ሰልጣኞቹ የክርስቲያናዊ እቅበተ እምነት ምንነትና መሪዎችን መረዳታቸውን ገልጸው፣ በቀጣይም የራሳቸውን እንዲሁም በየግላቸው የሚያገለግሉትን ወጣት እምነት ለማቀብ አቅብ እንደሚያገኙ ገልጸዋል። እንዲሁም ወጣትነትና በወጣትነት የሚገጥሙትን ተግዳሮቶች በዝርዝር ተዳሰዋል። ሰልጣኞቹ እነዚህን እውነት በመገንዘብ ከመረዳዳት በፊት ወጣቶችን መርዳት ላይ ትኩረት ያደረገ አገልግሎት መስጠት እንደሚገባ መረዳታቸውን ለዝግጅት ክፍላችን ገልጿል ስትል የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በማህበራዊ ትስሯ ላይ ገልጻለች። በደቡብ አፍሪካ የመሪዎች አንድነት ጊዜ ተካሄደ። በፈረንጆቹ ሜይ ስድስት እና ሰባት በኬፕ ታውን የነበረው የሁለተኛ ዙር የደቡብ አፍሪካ የመሪዎች አንድነት ጊዜ በጥሩ መንፈስ መንፈስና በወንድማማችነት ስሜት መካሄዱን ከስፍራው የተላከለን ዝርዝር ያመላክታል ሲል ክርስቲያን ዜና ዘግበዋል። መድረኩን የካውንስሉ ፕሬዚዳንት ፓስተር ዶክተር ብርሃኑ ታምሬ በእንኳን ደህና መጣችሁ ንግግር ያስጀመሩ ሲሆን የሴሚነሪ የመጀመሪያው ቀን ማለዳ የወንድማማች ህብረት በሚል ርዕስ በፓስተር ዴቪድ ትምህርት የተሰጠ ሲሆን በከሳት ፕሮግራም ዓላማና ግብ ላይ ያጠነጠነ በካ ስሉ ፕሬዚዳንት በፓስተር ዶክተር ብርሃኑ ትምህርት ቀርቧል። መሪነትን በተመለከተ በፓስተር ኤልያስ ትምህርት የተሰጠ ሲሆን ከሰዓት ደግሞ የፓናል ውይይት በፓስተር ገነነ አወያይነት ሐዋርያው ሳሙኤል፣ ፓስተር በየነ፣ ፓስተር ዴቪድ እና ፓስተር ጡሚሳ አማኞችን የክርስቶስ ደቀ መዛሙርት በማድረግ ዙሪያና በወቅታዊ ክርስቲያናዊ ምልልስ ላይ ሰፊ ውይይት ተካሂዷል። በሌላ በኩል በተሻለ መንገድ ለመስራት አብዛኛውን ፕሮቫይንስ አካታች ባደረገ መልኩ 30 የሚሆኑ የቦርድ አባላትን ያካተተ ዘጠኝ የስራ አስፈጻሚ ቡድን ሰይመዋል። የተከበራችሁ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች የምናልፍ ይሆናል። አዲሱ የካቶሊክ ቤተ ክርስቲያን መሪ የሆኑት ፖፕሊዮ አስራ አራተኛ ሰዎች ክርስቶስን ማራኪ መሪ ብቻ አድርገው ከመሳል እንዲቆጠቡ አሳሰቡ። ባልደረባችን አማኑኤል ሌቢሶ ዝርዝር አለው። አዲሱ የካቶሊክ ቤተ ክርስቲያን መሪ ፖፕሊዮ ከሹመት በኋላ ለመጀመሪያ ጊዜ ባደረጉት ንግግራቸው ነው ሰዎች ክርስቶስን ማራኪ መሪ ወይም ሱፐርማን አድርገው እንዳያስቡት ያስጠነቀቁት። ክርስቶስ እንደ አንድ ሰው ቢደነቅም ነገር ግን አምላክነቱ ተረስቶ ማራኪ መምህር ወይም አስደናቂ ሰው ተደርጎ የሚታሰብባቸው ሁኔታዎች እየበዙ ነው። ይህ የሆነ ያለው በማያምኑ ሰዎች ብቻ ሳይሆን በተጠመቁ ክርስቲያኖች ዘንድም ጭምር ነው። ይህም ብዙ ክርስቲያኖች አምላክ የለሽነት የሕይወት መንገድ እንዲመሩ እያደረጋቸው ነው በማለት ተናግረዋል። የ69 ዓመቱ ፖፕ በንግግራቸው በክርስቶስ እንደሚያምኑ የሚናገሩ ነገር ግን እንደ ግላዳኛቸው ከልባቸው ያልተቀበሉ የእግዚአብሔር ልጅ የሆነውን ኢየሱስን እንደ ጥበበኛ አስተማሪ ወይም ተጽዕኖ ፈጣሪ ግለሰብ ብቻ የሚመለከቱ ሰዎችን ያነሱት። በዚህ ምክንያት ሚሽነሪ እንቅስቃሴዎቻችንን በጽኑ የሚፈልጉ ቦታዎች አሉት ያሉት ፖፕ ሊዮ እምነት ማጣት በሚያሳዝን ሁኔታ የህይወትን ትርጉም ማጣትን፣ ምሕረትን መዘንጋትን፣ የሰው ክብር ላይ ጥቃት ማደስን፣ የቤተሰብ ቀውስንና ብዙ ጉዳቶችን ያስከትላል። በአሁኑ ጊዜ ራሱ የክርስትና እምነት እንዳሳፋሪ ነገር የሚቆጥሩ የደካሞችና እውቀት የሌላቸው ሰዎች እምነት አድርገው የሚያስቡ ሁኔታዎች ተበራክተዋል። ቴክኖሎጂ፣ ገንዘብ፣ ስኬት፣ ስልጣንና እርካታ ከወንጌል የበለጠ ቦታ እያገኙ መጥተዋል ሲሉ ተናግረዋል። ከካርዲናሎች ጋር ባደረጉት ቆይታን በተናገሩት ንግግር ስለዚህ የመጽሐፍ ቅዱስ የተወደደ መዝሙርን ክፍል ልደግ እንፈልጋለሁ። ለጌታ አዲስ ዝማሬን ዘምራለሁ፣ ድንቅ ነገርን አድርጓልና። በእርግጥም ለእኔ ብቻ ሳይሆን ለሁላችንም ድንቅ ነገር አድርጓል። ካርዲናል ወንድሞቼ የዛሬ ማለዳ ስናከብር ጌታ ያደረገውን ድንቅ እንድታስቡ እፈልጋለሁ። በጴጥሮስ አገልግሎት ስር ጌታ ለኛ ፍሰሰውን በረከት እናስብ። እናንተ ይህን መስቀል እንሊሸከም ጠርታችሁኛል፣ ይህንን ተልእኮ እንሊሸከም እናም በዚህ ውስጥ እንደ ቤተ ክርስቲያን ስንቀጥል ወንጌልን ለማወጅ ከኔ ጋር እንደምትቆሙ በሁላችሁም ላይ እምነት አለኝ ሲሉ ተደምጠዋል። ፖፕሊዮ ሊዮ 14ተኛ ከካርዲናሎች ጋር በነበራቸው ቆይታ ሌላ ያነሱት ደግሞ የሰው ሰራሽ አስተውሉት ነበር። ፖፕ ሊዮ ሰው ሰራሽ አስተውሉት የዘመኑ ከፍተኛ ተግዳሮት ነው በማለት ተናግረዋል። ከሹመታቸው በፊት ሮበርት ፕሬቮስት በሚባሉ ስማቸው የሚታወቁት ፖፕ ሊዮ ከአዲሱ ስማቸው ጀርባ ያለውን ምክንያት ሲያስረዱ እንደ አውሮፓውያን አቆጣጠር ከ1878 እስከ 1903 ድረስ የካቶሊክ ቤተክርስቲያንን የመሩት ፖፕሊዮ 13ኛን አንስተዋል። ፖፕሊዮ 13ኛ በኢንዱስትሪ አብዮት ጊዜ ሰራተኞች ተገቢ የሆነውን ክፍያና እንክብካቤ እንዲያገኙ የሰሩ ፖፕ እንደነበሩ ይነገርላቸዋል። በንግግራቸውም ሰው ሰራሽ አስተውሎት ለሰዎች ክብር ፍትህና ስራ ከፍተኛ የሆነ ተግዳሮት የሚደቅ ነው በማለት ተናግረዋል። እንደ ፖፕ ያላቸውን ተልኮ ሲናገሩም ፖፕ ፍራንሲስ ቤተ ክርስቲያን ለዘመኑ ዓለም ተደራሽ እንድትሆን በሙሉ መሰጠት የሰሩትን ስራ እንደሚያከብሩ ተናግረዋል። ፖፕ ሊዮ አስራ አራተኛ እሁድ ማለዳ በጴጥሮስ አደባባይ ለነበረው ጉባኤ ባደረጉት ንግግርም ጦርነት ሊቆም ይገባል ሲሉ ተናግረዋል። በያዝነው ወር ፖፕ ሆኖ የተመረጡት ፖፕ ሊዮ በዩክሬን እውነተኛና ዘላቂ ሰላም እንዲመጣ በጋዛ የተኩስ አቁም ስምምነት እንዲደረግ እንዲሁም በሐማስ የተያዙ ሁሉም የእስራኤል ታጋቾች እንዲለቀቁ ጥሪ አቅርበዋል። በጣሊያንኛ ባደረጉት ንግግርም ሊዮ በቅርብ በህንድና በፓኪስታን መካከል የተደረገውን የተኩስ አቁም ስምምነት አድንቀዋል። በዚህም እግዚአብሔር ለዚህ ዓለም የሰላም ታምር እንዲያወርድ እየጸለዩ መሆናቸውን ተናግረዋል። የሩሲያ ፕሬዚዳንት የሆኑት ቭላዲሚር ፑቲን የሶስት ዓመታቱን አስከፊ ጦርነት ለማስቆም ከዩክሬን ጋር በቀጥታ ለመነጋገር ከጠየቁ ከሰዓታት በኋላ ባደረጉት ንግግራቸው ፖፕ ሊዮ ድርድሩ እውነተኛ ፍትሐዊና ዘላቂ ሰላም የሚመጣ እንዲሆን ጥሪያቸውን አቅርበዋል። አክሎም ከእነዚህ ውጭ በዓለም ብዙ ግጭቶች እየተከሰቱ መሆናቸውን ጠቅሰዋል። መረጃውን ከፕሪምየር ክርስቲያን ኒውስ አገኘ ነው። ቻይና በሀገሪቷ ውስጥ ሚሽነሪዎችን እንቅስቃሴ እንዳያደርጉ ማገዷ ተገለጸ። ባልደረባችን አማኑኤል ለቢሶ ተጨማሪ ያለው ቻይና በሀገሪቱ ውስጥ ያሉትን ሚሽነሪዎች በተመለከተ ያወጣቻቸው መመሪያዎች በዓለም አቀፍ ደረጃ ያሉ ሃይማኖት ነፃነት ተሟጋቾችን ትኩረት ስበዋል። መመሪያዎቹም ከውጭ ሀገር የሚመጡ ክርስቲያን ሚሽነሪዎች በሀገሪቱ ውስጥ መስበክና ማስተማርን ጨምሮ በክርስቲያናዊ ተግባሮች ላይ እንዳይሳተፉ የሚያግዱ ናቸው። በቅርቡም ያለ ቫቲካን እውቅና ሁለት ካቶሊክ ጳጳሳትን ሾማለች። የውጭ ሀገር ዜጎችን መንፈሳዊ እንቅስቃሴ በተመለከተ በወጣው መመሪያ መሰረት የውጭ ሀገር ዜጎች በክርስቲያናዊ አምልኮ፣ የትምህርትና የበጎ አድራጎት ላይ መሳተፍ አይችሉ

በመመሪያዎቹ መሰረት የውጭ ሀገር ዜጎች መስበክ፣ ሃይማኖታዊ ጽሁፎችን ወይም መሳሪያዎችን በግላቸው ከመጠቀም ውጭ ለሌሎች ማሰራጨት ወይንም ከመንግስት ፈቃድ ውጭ እምነትን መሰረት ያደረጉ ተግባራት ላይ መሳተፍ አይችሉም። የውጭ ሀገር ዜጎችን በሀገሪቱ ውስጥ የመጽሐፍ ቅዱስ ጥናቱ የሚገቢ ማሰባሰቢያ ፕሮግራሞችን ማድረግ አይችሉም። ከዚም ባለፈ በሀገሪቱ ውስጥ ያሉ የበይነበረ መስመሮችን ለመንፈሳዊ ግልጋሎት መጠቀም አይችሉም። ሌላው አስገራሚው ነገር ደግሞ የቻይና ዜጎችን በውጭ ሀገር ዜጎች በሚዘጋጁ መንፈሳዊ ፕሮግራሞች ላይ መሳተፍ አለም ከውጭ አገር ክርስቲያናዊ ድርጅቶች ድጋፍ ማግኘት እንዳይችሉ መከልከላቸው ነው። ይህንንም መመሪያ የሚጥሱ የውጭ ሀገር አማኞች የገንዘብ ቅጣት ሊቀጡ፣ ከሀገሪቱ እንዲወጡ ሊደረጉ አሊያም ህጋዊ እርምጃ ሊወሰድባቸው ይችላል። ሌላው ቀርቶ ህጋዊ ክርስቲያናዊ ክብረ በዓላትን ለማክበር ከመንግስት ፈቃድ ማግኘት ግዴታ ነው። ምንም እንኳን ፈቃድ ማግኘቱ አዳጋች ቢሆንም የኦፕንዶርስ ዩኬ ኤንድ አይርላንድ ስራ አስፈጻሚ የሆኑት ሄነሪ ታብሊት ህጎቹ አብዛኛዎቹን የሚሽነሪ ስራዎች እንደ ወንጀል የሚፈርጁ ናቸው። የቻይና መንግስት ሁሉንም አይነት ክርስቲያናዊ ገጽታን በቁጥጥሩ ስር ለማድረግ አሊያም ለማጥፋት የተቻለውን እየጣረ ነው በማለት ተናግረዋል። በዓለማችን በስደት ላይ ያሉ ክርስቲያኖችን በማገዝ የሚታወቀው ኦፕንዶርስ ዩኬ ኤንድ አይርላንድ የቻይና መንግስት በቻይና ካቶሊክ ቤተክርስቲያን ላይ እያሳየ ያለው ጣልቃ ገብነት እያሳሰበው እንደመጣ ሲናገር እንደዚህ አይነት ጣልቃ ገብነቶች በፊትም በቤጂንግና በቫቲካን መካከል ያለውን የሻከረ ግንኙነት አደጋ ላይ የሚጥል ነው በማለት ተናግረዋል። ለጳጳሳት ሹመት አስፈላጊ የሆነውን የቫቲካን መስማማት ሳይጠብቅ የቻይና መንግስት በቅርቡ ዮሴፍ ዋንግ ቢንግ ዣንግንና አንቶኒ ጁ ጁዌንን የካቶሊክ ቤተ ክርስቲያን ጳጳሳት አድርጎ ሽሟል። ይህም ውሳኔ ከፖፕ ፍራንሲስ ሞት በኋላ ባሉት ቀናት የተደረገ ነው። ይህም በዓለም አቀፍ ደረጃ ጥያቄ ያስነሳ ሹመት ሲሆን በፈረንጆቹ 2018 በቫቲካንና ቻይና መካከል የተደረገውን ጳጳሳትን በጋራ ውሳኔ መሾም ስምምነት የጣሰ ነው። ይህንን ያስተዋሉ ታዛቢዎችም የጳጳሳቱ ሹመት ፖለቲካዊ እንቅስቃሴ እንደሆነ ይገምታሉ። ብሊዝም በበኩላቸው እነዚህ የቻይና መንግስት እንቅስቃሴዎች የቻይና መንግስት ሃይማኖትን ለመቆጣጠር ብቻ ሳይሆን በራሱ ምስል ለመቅረጽ የሞከረ እንደሆነ የሚያሳዩ ናቸው። በቻይና የሚገኙ ክርስቲያኖች በዓለም ካለችው ቤተ ክርስቲያን እንዲገነጠሉ እየተደረጉ ነው። ይህም እየሆነ ያለው እየተደረገባቸው ባለው ከፍተኛ ቁጥጥር ምክንያት ነው። እናም ዓለም አቀፍ ማህበረሰቡ ይህንን ችላ ሌላው አይገባም በማለት ተናግረዋል። ከፕሬዚዳንት ጂጂፒንግ አመራር ጀምሮ በቻይና የሚገኙ ቤተ ክርስቲያኖች ከፍተኛ የሆነ ጫና እያጋጠማቸው ይገኛል። የቻይና መንግስት ከፓርቲው አቋም ጋር ከሚወግኑትና ሀገር ወዳድ ብሎ ከሚጠራቸው ቤተ ክርስቲያኖች ውጭ በቤት ውስጥ ያሉ ቤተ ክርስቲያኖችን ለማፈራረስ የተቻለውን ጥረት እያደረገ ይገኛል። እንዲሁም የመጽሐፍ ቅዱስ ስርጭት ከፍተኛ የሆነ ክትትል ይደረግበታል። ለዚህ ምላሽ እንዲሆን ኦፕንዶርስ የብሪታንያን መንግስትና አለም አቀፍ ማህበረሰቡን ከቻይና ጋር በዲፕሎማሲያዊ መንገድና ጫና በማሳደር የሃይማኖት ነፃነት እንዲከበር ጥረት እንዲያደርግ እየጎተጎተ ይገኛል። መረጃውን ከክርስቲያን ቱዴይ ያገኘ ነው። በመጨረሻም የአምፕሽር ካውንስል የጎዳና ላይ ስብከትን የሚያግዱ ህግ ለማውጣት እያደረገ የነበረውን ጥረት ማቋረጡ ተነገረ። ባልደረባችን አማኑኤል ተጨማሪ ያለው። በዩናይትድ ኪንግደም ኢንግላንድ የሃምፕሺር ካውንስል ከሰሞኑ የሀገሪቱ ክርስቲያኖችን ያስደነገጠ ህግ ለማጽደቅ ሽርጉድ እያለ ነበር። በጎዳናዎች ላይ መጸለይን፣ ወንጌል መስበክን፣ ክርስቲያናዊ ጽሁፎችን መያዝን፣ እንዲሁም መዘመርን የሚያግድግ በራሽ ሞርቦሮ ካውንስል ለማውጣት እየጣረ ባለበት ጊዜ ነው። ከቤተ ክርስቲያን መሪዎችና ከሃይማኖታዊ ተቋማት በተሰጠ አጸፋዊ ምላሽ ምክንያት እንቅስቃሴውን ለመግታት የተገደደው። በአደባባይ የሚደረግ ክርስቲያናዊ እንቅስቃሴ ህዝቡን ለውጥረት እየዳረገ ነው በማለት የፈረጀው የሃምፕሺር ካውንስል ወጣው ህግ ተግባራዊ ቢሆን ኖሮ በአውራ ጎዳናዎች ላይ ወንጌልን የሚሰብኩ ለሰዎች የሚጸልዩ፣ ክርስቲያናዊ ጽሁፎችን የሚይዙና የሚዘምሩ ሰዎች ከገንዘብ ቅጣት ጀምሮ እስከ ሁለት ዓመታት ስራ ድረስ ሊቀጡ ይችላሉ። ሊጸድቅ የነበረው ህግ በአካባቢው ሰባኪዎች፣ ቤተ ክርስቲያናትና ወጋ ጥባቂ ካውንስሉ አባላት አማካኝነት ውድቅ ተደርገዋል። ይህም ረቂቅ ህግ የጎዳና ላይ የወንጌል አገልግሎት በማህበረሰብ ዘንድ ለተለያዩ ጉዳት ለተጋለጡ ሰዎች የሚያደርገውን አስተዋጽኦ ችል ያለ ነው በሚል ተተችተዋል። ከዚህም ባለፈ ረቂቅ ህጉ ሰፊ የሆነ ሀሳብ በመያዙ ምክንያት ለረዥም ጊዜ በክርስቲያን ማህበረሰብ ዘንድ ተግባራዊ ሲደረግ የቆዩ ልማዶችን ወንጀል ሊያድርግ ይችላል የሚል ስጋት አስነስቷል። የሃምፕሺር ካውንስል የደረሰበትን አጻፋዊ ምላሽ ተከትሎ ሀሳቡን ቢቀይርም በመጀመሪያም እንደዚህ አይነት ህግ ለማውጣት መድፈሩ በብዙ ክርስቲያኖች ዘንድ ስጋትን አሳድረዋል። መረጃውን ከክርስቲያን ቱዲ ያገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ የነበረ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ብረች ቆይታ ያደረግኩት ቤተልሔም ደረጀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ማንኛውም የዜና ሽፋን እንዲዘገብላችሁ እንዲሁም አስተያየት ጥቁማችን ልታደርሱን የምትፈልጉ ተመልካቾቻችን ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ጊዜ